ውጤቶች ለምናያቸው ነገሮች ለሌሎች ተደራሽ የሚሆኑትና በዛው ልክ እነዚህ አይነት ሀሳቦችን በይበልጥ ብናዳብርባቸው የሚል ሀሳብ ያለና ወንድማችን ሌላ ተጨማሪ ሀሳብ አለ የምታነሳው? ብዙ ነገሮችን ቀሲሰንስ ታውታልና አንድ ደቂቃም አትሞላም ፎሎ ማድረግ። ከዛ ደግሞ የተሰራው ስራ እንግዲህ ላይክም እንደው ለሁለትም ለሶስትም ጓደኛ ሼር ቢደረግ ይወጣል ማለት ነው። ሲወጣ ደግሞ ብዙ ሰው ጋር ይዳረሳል። ያ ሲሆን ደግሞ ራሱ ፕላትፎርሙ በራሱ ለብዙ ሰዎች እንዲዳረስ ደግሞ የበለጠ ያደረገዋል ማለት ነው። እና በጣም ቀላል የሆነ ነገር ነው። እኔ አሁን በፊት ታች ከአስር ሺ በታች ምናምን እያለሁ የምሰራው ነገር እና አሁ ላይ ቢያንስ እንትንላለሁ ብዙ ሰው ወጋ ይደርሳልና፣ ስለዚህ ትንሽም ብትሆን ለመጨነቅ ሞክራለሁ የምለቃቸውን ነገሮች ለማድረግ። ምክንያቱም ብዙ ሰው ጋር ስለሚ የቤተ ክርስቲያንም ከስርዓቱም ከቀኑናም ከምንም እንዳይወጣም የተቻለኝን ያክል እጠነቀቃለሁ። በፊት ላይ ምንም አይመስለኝም ቁጥሩ ሲያድግ ስለዚህ ብዙዎች ጋር ብዙ ተከታይ ባለ ቁጥር ለሰዎች ይደርሳል ተብሎ ስለሚታሰብ ሰዎች ጋር የሚደርሰውንም ነገር በጣም በጥንቃቄና በእንትን ስለሚሆን በተቻለ መጠን እኛ ስንደግፋቸው እነሱም ደግሞ ይበልጥ ሞራል እየተሰማ ነገ ደግሞ ምን ይዤ ብመጣ ነው ሰው ላስተምር የምችለው። ምን ይዤ ባቀርብ ነው እንትን እምለው። ምን አይነት መልእክቶች ባደርስ ነው መልእክት የምናደርስበትንም ነገር እንትን ለማድረግ እንተጋለን እና አንደኛ ያም ሰው ለሰራው ስራ ጥሩ ነገር ጎበዝ በርታ እንደማለት ነው እና በጣም ቀላል ነች። ላይክ ካረግን፣ ሪፖስት ካረግን በአንድ ደቂቃ በማትሞላ ሰላሳ ሰቀንድ ውስጥ እነዚህን ሁሉ ነገሮች እንጨርሳለን። ያንን አረግን ማለት ደግሞ ለሌላው ጋ እንዲደርስ እና መልእክቱም እንዲተላለፍ ይረዳል ማለት ነው። ለምሳሌ በቅርቡ የለቀቅኩት አላሁን አያት ኪዳነ ምሕረት ይመረቃል አጋጣሚ እኔም በአካል ሄጄ በምችለው መልኩ ሰርቼ እንትናል። ያ ማለት በቃ እዛ መድረሱ ስላስደሰተኝ እንግዲህ በለቱ ተገኝቶ ከእማቤታችን ከቅድስት ድንግል ማርያም ረዴት በረከትን እንዲያገኝ የተገባላትን ቃል ኪዳን ከእሱም በረከት እንዲያገኝ ከማለት አንጻር ነው። ያ ማለት ደግሞ ሰው በተቻለ መጠን ቀደም ያልኳቸውን ላለመድገን ቢያደርግ ብዙ ሰው ጋር ይደርሳል፣ ያልሰማም ይሰማል፣ ሄዶ ያከብራል ማለት ነው። ሌሎችም እንደዚሁ፣ ትምህርቶችም እንደዚሁ በቀላሉ በሚለቀቅበት ሰዓት ላይ እንትን ብንል ሌላው ጋርም ይደርሳል። ያው መዝሙረ ዳይት በተወሰነ መልኩ ጀምሬ ነበር። አለው ሰማቸው። የሚላኩት ቴክስቶችም ደስ የሚሉ የሚያበረታቱ ናቸውና